ባዮጋዝ ካለ የእናቶች ድካም የሚቀንስ ከሆነ ማሳ ከታረሰ ብዙ ከተማ መሄድ አስፈላጊ ላይሆን ይችላል። እዚህ ያለው አየሩም ያምራል፣ ማሳውም ያምራል። ችግሩ ምንድን ነው? ማሳ ላይ የምናየውን ነገር ቤት መውሰድ መቻል ላይ ነው። እና በተለይ ትላልቅ ምርት የሚያመርቱ አካባቢዎች በፍጥነት አርሶ አደሩ ወደዚያ አይነት ቴክኖሎጂ እንዲሸጋገር ማገዝ ያስፈልጋል።